ሰላም ሰላም፣ ውድ የፊደል አካዳሚ ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በይሞ በቴሌግራም በዋትሳፕ በሌሎች የሚዲያ አማራጮች ሀሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮዋችን ደግሞ የተለያዩ የእንግሊዝኛ ቃላትን እንዴት በቀላሉ መመስረት እና እንዲሁም ደግሞ በቀላሉ ማንበብ እንደምንችል የምን መማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው። ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ ከዚህ ጋር የምታያቸው የተለያዩ የእንግሊዝኛ ወርዶች ወይም ደግሞ ቃሎች አሉ። ከዚህ ጋር ደግሞ በአማርኛው እንዴት በቀላሉ ማንበብ እንደምንችል እና እንዲሁም ትርጉማቸው በአማርኛ ምን ማለት እንደሆነ በሙሉ ተቀምጠዋል ማለት ነው። ሰው እኛ እያንዳንዱን የእንግሊዝኛ ቃላት እንዴት በቀላሉ ማንበብ እና በአማርኛው መተርጎም እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዝኛ ቃል ምን ይላል? የመጀመሪያው የእንግሊዝኛ አልፋቤት እንደምትያዋት ኤል ነች። ኤል ከኤል ቀጥላ አይ ነች። አይ ሶ ኤል ኮንሶናንት ወይም ደግሞ ተነባቢ ስትሆን አይ ደግሞ አናባቢ ነች። ሶ አናባቢና ተነባቢ ድምጾች ደግሞ በአንድ ላይ ሲመጡ ምናነባቸው በአንድ ነው ማለት ነው። ስለዚህ ኤል አይ በአንድ ላይ ላይ ተብሎ ይነበባል። ላይ ኦኬ። ከዛ ጂኤች ይላል። ጂኤች ምንድን ነው? ሳይለንት ነው ወይም ደግሞ አይነበብም። ሶ ወደ ቲ እንሄዳለን። ቲ ደግሞ እንደ ት ትነበባለች፣ እንደ ት። ኦኬ በአንድ ላይ በአንድ ላይ ሲነበብ ምን ይሆናል? ላይ እት ላይት፣ ላይት ብዬ አነባዋለሁ። ከዚህ ጋርም በአማርኛው ላይት ይላል። ላይት ማለት በአማርኛው ብርሃን ማለት ነው። ብርሃን ኦኬ። ይህም በዚህ ካየን ወደ ሁለተኛው ስንሄድ የሁለተኛው ደግሞ ምን ይላል? ኤልኦ እንደ ሎ ይነበባል፣ እንደ ሎ ኤን እንደ ን፣ እንዲሁም ጅ እንደ ግ ይነበባል። እንደ ግ። በአንድ ላይ ስናነበው ሎ፣ ን፣ ግ፣ ሎንግ ሎንግ ብያነበዋለሁ። ሎንግ ማለት በአማርኛው ረጅም ማለት ነው። ረጅም። ኦኬ፣ ወደ ሶስተኛው ስንሄድ የሶስተኛው ደግሞ ምን ይላል? ፒዩው እንደ ቡ ይነበባል። እንደ ቡ። ኦኬ ኤስኤች? እንደ ሺ ይነበባል። እንደ ሺ በአንድ ላይ ቡ ሺ ቡሽ ቡሽ ተብሎ ይነበባል። ቡሽ ማለት መግፋት ማለት ነው። መግፋት ኦኬ። ወደሚቀጥለው ስንሄድ የሚቀጥለው ደግሞ ምን ይላል? የምታዩት የመጀመሪያው የእንግሊዝኛ አልፋቤት ኦ ነች። ኦ እንደ ኦ ትነበባለች። እንደ ኦ ከዛ ፒ ኢ እንደ ብ እንዲሁም ኤን እንደን ኦኬ። በአንድ ላይ ኦ ፕ ን፣ ኦፕን፣ ኦፕን ተብሎ ይነበባል። ኦፕን ማለት በአማርኛው ማለት ነው፣ ክፍት እንደማለት ነው። ክፍት። ኦኬ። ኤስ ምን ይላል? ቢኢ እንደምን ይነበባል? ቢኢ እንደ ቢ ነው የምናነበው፣ እንደ ቢ። ኦኬ። እንዲሁም ጅ እንደ ግ ይነበባል፣ እንደ ግ ከእጅ ቀጥላ የምናያት አይ ሳይለንት ነች፣ ወይም ደግሞ አትነበብም። ሶ ከአይ ቀጥሎ ያለው ደግሞ ኤን ነው። ኤን እንደ ን ይነበባል። ኦኬ በአንድ ላይ ስናነበው ቢግ ን ቢግን ቢግን ተብሎ ይነበባል። ከዚህ ላይም በአማርኛው ቢግን ይለናል። ትርጉሙ ማለት ነው። ቢግን ማለት መጀመር ማለት ነው። መጀመር እሺ፣ ወደዚህ ስንሄድ ይስምን ይላል ኤች አይ ጂ ኤች በአንድ ላይ ኤች አይ ጂ ኤች ምን ተብሎ ይነበባል? ሀይ ብለን እናነባዋለን። ሀይ ሀይ ማለት በአማርኛው ከፍታ ማለት ነው። ከፍታ። ኦኬ፣ ወደዚህ ስንሄድ ወደዚህ ስንሄድ ደግሞ ኤስ እንደ ስ ይነበባል። እንደ ስ ኦኬ። ቲ ኤ እንደ ታ እናነባዋለን። እሺ አርን እንደ ር እንዲሁም ቲን እንደ ት ኦኬ። አሁን በአንድ ላይ አገጣጥመ ስናነበው ምን ይሆናል? እስ ታ ር ት ስታርት ስታርት ተብሎ ይነበባል። ስታርት ማለት መጀመር ማለት ነው። መጀመር ኦኬ። ይህን በዚህ ካየን ወደሚቀጥለው ስንሄድ ይህ ደግሞ ምን ይላል? ፒኢ እንደ ቢ ይነበባል። እንደ ቢ ኦኬ። እንዲሁም ሲ እንደ ስ እንደ ስ። ኢና ኤ ሳይለንት ናቸው ወይም ደግሞ አይነበቡም። ኦኬ በአንድ ላይ ስናነበው ፒ ስ ፒስ ፒስ ፒስ ማለት በአማርኛው ሰላም ማለት ነው። ሰላም ኦኬ። ወደ ሁለተኛው ስንሄድ ጂአይ ጂአይ እንደ ጊ ይነበባል። ኦኬ ኤፍ እንደ ፍ፣ እንዲሁም ቲ እንደ ት ኦኬ በአንድ ላይ ሲነበብ ጊ ፍ ት ጊፍት ጊፍት ተብሎ ይነበባል። ጊፍት ማለት ስጦታ እንደማለት ነው። ስጦታ ኦኬ። ይህስ ምን ይላል? ኤስ እንደ ስ ነው የምትነበብ ብለናል። እንደ ስ ኦኬ። ቲ እንደ ት ኦኬ። አር ኦ እንደ ሮ፣ ኤን እንደ ን እንዲሁም ጂ እንደ ግ ይነበባል። እንደ ግ በአንድ ላይ ስናነበው እስ ሮ ን ስትሮንግ፣ ስትሮንግ። ስትሮንግ ማለት በአማርኛው ማለት ነው፣ ጠንካራ ማለት ነው። ጠንካራ እንግዲህ ያው ከዚህ ላይም እንደነገርኳችሁ በአማርኛው እንዴት እንደምናነባቸው ተቀምጧል ማለት ነው። ስለዚህ እንግሊዘኛው ሞክራችሁ በጣም ከከበዳችሁ በአማርኛው ደግሞ ማየት ትችላላችሁ ማለት ነው። ኦኬ። ወደዚህኛው ስንሄድ ሲ እንደ ክ ትነበባለች፣ እንደ ክ ኤልኦ እንደ ሎ ይነበባል። ኦኬ ኤስ ኢ እንደ ዝ በአንድ ላይ ሲነበብ ክ ሎ ዝ ክሎዝ፣ ክሎዝ ተብሎ ይነበባል። ክሎዝ ማለት ዝግ እንደማለት ነው። ዝግ ወይም ደግሞ የተዘጋ እንደማለት ነው። እሺ ወደዚህ ስንሄድ ኢስ ምን ይላል? ኤስ እንደ ስ ነው የምትነበብ ብለን እንደ ስ ነው የምትነበብ ብለናል። ኦኬ ቲኤ ደግሞ እንደታ ኤን እንደ ን እንዲሁም ዲ እንደ ድ በአንድ ላይ አገጣጥመ ስናነበው ምን ይሆናል? እስ ታ ን ድ ስታንድ፣ ስታንድ ተብሎ ይነበባል። ስታንድ ማለት መቆም እንደማለት ነው። መቆም ወይም ደግሞ የቆመ ነገር ወይም ደግሞ መቆም እንደማለት ነው። እሺ ወደሚቀጥለው ስንሄድ፣ ኤልኦ በአንድ ላይ እንደ ላ እናነባዋለን። እንደ ላ ኦኬ ይው እንደ ው እንዲሁም ዲ እንደ ድ ይነበባል። እንደ ድ በአንድ ላይ ሲነበብ ላ ዌ ድ ላውድ ላውድ። ከዚህ ላይም በአማርኛው እንደምታዩት ላውድ ይላል። ላውድ ማለት ጮህ ማለት ወይም ደግሞ ጮህ ብሎ መናገር ወይም ደግሞ ድምፅን ጨምሮ መናገር እንደማለት ነው። እሺ ይህስ ምን ይላል? ወደዚህ ስንሄድ ደግሞ ኤችኦ እንደ ሃ ይነበባል። እንደ ሃ? ኦኬ ዩ እንደ ወ እንዲሁም አር እንደ ር እንደ ር በአንድ ላይ ሲነበብ ሀ ወ ር ሀወር፣ ሀወር ማለት በአማርኛው ሰዓት ማለት ነው። ሰዓት። ኦኬ፣ ወደ መጨረሻው ሰነድ የመጨረሻው ምን ይላል? ቪኤ እንደ ባ ይነበባል። እንደ ባ። ኦኬ ኤልዩ ልዩ ብለን እናነባዋለን። ልዩ ኦኬ ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ሰው በአንድ ላይ ስናነበው ቫሊው፣ ቫሊዩ ቫሊዩ ተብሎ ይነበባል። እዚህ ላይም በአማርኛው ቫሊዩ ይላል። ቫሊዩ ማለት ምን ማለት ነው? ዋጋ እንደማለት ነው። ዋጋ ኦኬ እንደዚህ እያደረግንን በቀላሉ የተለያዩ የእንግሊዝኛ ቃላቶችን ወይም ደግሞ ወርዶችን መመስረትና እንዲሁም ማንበብ በአማርኛው መተርጎም እንችላለን ማለት ነው። ሰው ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ደጋግማችሁ በደንብ እስኪገባችሁ ድረስ መከታተል ነው የሚሆነው ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ።